ኢየሱስ ክርስቶስ እኮ አምላክ ስለሆነ ነው የተከበረው፣ እንጂ እኮ የደረሰበት ውርደት እኮ ማንም ዞር ብሎ የሚያዩ አልነበረም። ከዘላለም አምላክ ስለነበረ በአፍ ቃል ስጋ ለብሶ ስለመጣ እንጂ ኢየሱስ የተመለከው ማንም እንድንመለክ አድርጎ ውርደት አላደረሰበትም። አይተን እንወደው ዘንድ ደምግባት ግባት እስከማይኖር ድረስ ሆኖ መልኩ የተበላሸ ተመልሶ መቆም እስከማይችል ድረስ ሆነ፣ ሰውነቱ የቆሰለው ከባድ ንቀት ሆነ፣ የጠገበው ከባድ ነው ነገርና ውርደት ሆነ፣ ጠገበ። አምላክ ስለሆነ ግን ተመለቀ። አምላክ ስለሆነ ግን ከበረ። አምላክ ስለሆነ ሞትን ድል አድርጎ የተነሳ መቃብር ፈቅዶ የተነሳ በአብ ቀኝ ተቀመጠ። ዳግም ተመልሶ ይመጣል። ሌሎች የተሰቀሉት እኮ ሞቱ፣ ጠር ብነሱ እንኳን አይከበሩም ነበር፣ አይደምቁም ነበር፣ ከፍ አይሉም ነበር። ኢየሱስ ክርስቶስ አምላክነቱ እንድከበር አደረገ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተባለ አሁን የሚመጣውን ኢየሱስን በግ አድርጎ የሚያዩ ሰዎች ካሉ ተሳስቷል አሁን ኃጢአት ያስወግድ አይደለም ኢየሱስ የሚመጣው በግ ሆኖ የምታረግ ደሙን የሚያፈስ በሸላቾቹ ፊት ዝም ብሎ እንደሚሄድ በግ ዝም የምል ኢየሱስ አይደለም የሚመጣው። አሁን ይዞ የሚመጣው ስም እንደዚህ የምል ነው የነገስታት ንጉስ የጌታዎች ሁሉ ጌታ የምል ስም

የመፍረድና የማዳንን ስልጣን የያዘ ኢየሱስ ነው የመጣ። ይሄ እውነተኛ ቃል፣ ይሄ ብርሃን በርቶልን፣ ይሄ ሀይቅ ተገልጦልና አጥብቃችሁ ያዛሉት። በህይወታችሁ የምፈራረቅ የትኛው መከራ ብሎ መስቀሉ ትዝ ይበላችሁ። የት ጋር የተሰራውን መስቀል አይቸል ድረስ ሳይሆን በልባችሁ ላይ የተሰራው በልባችሁ ላይ የተሳለው የመስቀልን መከራ ታግሶ ከፊቱ ስላለው ደስታ በገላቱ ትኩር ብሎ ተመልክቶ እሱ ነውሩን ንቆ አልፎታል። መጽሐፍ ቅዱስ በየቦታችሁ፣ በየቀኑ፣ በየሳምንቱ፣ በየወሩ የሚያጋጥማችሁ የጠላት ውጊያ የዓለም መከራ ዚህ ምድር ላይ እንዳያስቀራችሁ መስቀል በናንተ ውስጥ ተስሎ መታየት አለበት። ሊገለጥ ካለው ክብር ጋር ቢመዛዘን የዚህ ዓለም አለም ምንም እንዳይደለ አስባለሁ፣ ጳውሎስ እንዳለ ለገበጠላቸው ያሉ ትልቅ ክብር ስላለ፣ ትልቅ ተስፋ ስላለ፣ ትልቅ ዘላለማዊ ደስታ ስላለ የአንድ ዓመቱ ልብስ እና የሆድ መጉደል መሙላት፣ የስልጣን ወንበር፣ የገንዘብ ማጣት እናንተ ግራ አጋባቸው ፊታቸውን ያዞሩ ሰዎች እንደናንተ የጭንቀት አጀንዳ አይሆኑባቸው። ይዛችሁ የጠፋባችሁ ነገር አንስታችሁ የወደቀባችሁ ነገር አምሮባችሁ የተበላሸ ነገር ብነው ልባችሁ አይውደቅ። ከክርስቶስ ጋር ሆናችሁ ያጣችሁት ማንኛውንም ነገር እንዳጣችሁት አትቁጠሩት። የተሻለ ነገር ከፊታችሁ እንዳለ ይህንን ዓለም በምን ታሸንፋላችሁ? በመስቀል ኃይል ታሸንፋላችሁ። ይህንን ዓለም በምን ታሸንፋላችሁ? በምመጣው ክብር በማየት ታሸንፋላችሁ። ይህንን ዓለም በምን ታሸንፋላችሁ? በውስጣችሁ የተሳለ ኢየሱስ ስላለ ታሸንፋላችሁ። የእናንተ የጥረት ውጤት አይደለም። ዓለምን ማሸነፍ በመስቀሉ ሥራ ማመን ነው። ዓለምን የሚያሸንፍ ማን ነው አለ ዮሐንስ በመልእክቱ ዓለምን የሚያሸንፍ እምነት ያለው ነው አለ። ከአማኝ በስተቀር ኢየሱስ ክርስቶስ ጌታ እንደሆነ መስቀል ተስሎ በውስጡ የተቀመጠው ሰው ካልሆነ በስተቀር የዚችን ዓለም ጥበብና ጉልበት ማሸነፍ የምችል ማንም የለም። እኔ ይህንን ዓለም ማሸነፍ የምችለው ባለኝ ነገር ሳይሆን በውስጥ የመገባው እምነት ነው። እያንዳንዱ ቀን ከጌታ የምትላቀቁበት ሳይሆን ከጌታ ጋር የምትጣበቁበት ቀን፣ እያንዳንዱ እርምጃቸው ከእግዚአብሔር ዘንድ ርቃቸው ሳይሆን ወደ እግዚአብሔር የምትቀርቡበት እርምጃ እያንዳንዱ ህይወታችሁ ከወጣችሁበት ከፍታ የምትወርዱበት ሳይሆን እምነታችሁ ጨምሮ ከፍታችሁ የምጨምርበት ይሁን። ሴጣን ምንጊዜም ሲያያችሁ ዝቅ ያለ መንፈሳዊ ነገራችሁ ሳይሆን ከፍ ያለ መንፈሳዊ ነገራችሁ ማየት አለበት። ሴጣን ምንጊዜም ወደ እናንተ ስመጣ የደበዘዘ ያልደመቀ ውበት ሳይሆን በክርስቶስ የተሳለ መልኩን የለበሰ ውበት ከእናንተ ላይ ማየት መቻል አለበት። ኢየሱስ ክርስቶስ ከደለ ቅባት አይደለም ያጣው ህይወት ነው ያጣው እንጀራ ለምን ያጣው፣ ህይወት ነው ያጣው። ኢየሱስ በቤት ካልኖረ በልብህ ካልተሳለ በልብሽ ካልተሳለ በየቀኑ የምትከተዩና የምትሮጩ ወደ ዓለም ዝግጅት ከሆነ ወደ አመፀኝነት መራት ከሆነ ወደ ጥፋት መንገድ ከሆነ እያጣሽ ያለሹ የዕለቱ ጉዳይ ሳይሆን የዘላለም ነው፣ እያጣሽ ያለሹ የዘላለም ጉዳይ ነው። እያጣ ያለ ስታይ ዙሪያዩ ላይ ምንም የምታይ ነገር ላይኖር ይችላል። ባንክ ስትል ባዶ ነው። ማሳ ስትገባ ቤት ስትገባ ባዶ ነው። ዙሪያ ላይ ማን ነው ያለኝ ስትል ባዶ ነው። ኢየሱስ በውስጤ ካለ ግን ሁሉ ካንተ ጋ ነው። ዛሬ የመስቀሉ ኃይል በውስጣችን ሊገለጥ የእግዚአብሔር የክብሩን ጸዳን በኛ ላይ ያውራል።